እናት ፓርቲ ምርጫ ቦርድ ላቀረበበት ክስ ምላሽ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሚያዝያ 2 ቀን ለእናት ፓርቲ በላከው ደብዳቤ ፓርቲው ከምርጫ ቦርድ ከተሰጠው በጀት ላይ ከሚፈለገው ዓላማ ውጭ 38500 ብር ወጪ አድርጓል በሚል የበጀት ክልከላ ማድረጉንና የፓርቲው አመራሮች ላይም ምርመራ እንዲካሄድ መወሰኑን ማስታወቁ ይታወሳል። የፌዴራል ዋና ኦዲተር ባደረገው ኦዲት መሰረት እናት ፓርቲ ገንዘቡን ያወጣው በጎፋ ዞን በተከሰተው የመሬት መንሸራተት አደጋ ድጋፍ ለማድረግ ለአንድ አባሉ መሸኛ ፕሮግራም፣ እንዲሁም በሞት ለተለያዩት አንድ አባሉ ባነር ማሰሪያ እንደሆነ ተገልጿል። ፓርቲው በዛሬው ዕለት በሰጠው ምላሽም ወጪዎቹ ያልተገቡ ናቸው ብሎ እንደማያምን፣ ይሁንና አሁን ላይም ይህንኑ ገንዘብ ለመተካት መዘጋጀቱን አስታውቋል። ዜጎች በውጭ ሀገር ለስራ ስምሪት ለመሄድ ከ35,000 እስከ 7 70,000 ብር ክፍያ እየተጠየቁ ነው ሲል የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። በውጭ ሀገራት ለስራ ሲሰማሩ የአየር ትኬት ዋጋ መክፈል ሳይኖርባቸው እንዲከፍሉ እየተደረጉ መሆኑም ተገልጿል። እንደ ኢትዮጵያ ፕሬስ ድርጅት ዘገባ ለስራ ወደ ውጭ የሚሰማሩ ዜጎች ጉዳዮችን ለማስፈጸም የት መሄድ እንዳለባቸው ግንዛቤ የሌላቸው በመሆኑ በሚሄዱበት ሀገርም ለድብደባና ለእንግልት እየተዳረጉ ሲሆን ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንስላዎች መብታቸውንና ደህንነታቸውን እያስጠበቁ አለመሆኑ ተገልጿል። ለተገልጋዮች ተገቢውና ግልጽ ግንዛቤ ባለመሰጠቱ በርካታ ዜጎች ለእንግልት ለሙስናና ለብልሹ አሰራር እየተዳረጉ ነው መባሉን ተዘግቧል። በአማራ ክልል ለታሪካዊ ቅርሶች ጥገና ግብዓት የሚውል ኖራ የሚያመርት ፋብሪካ ለመገንባት የሚያስችል የዝግጅት ስራ መጠናቀቁን የአማራ ክልል ባህልና ቱሪዝም ቢሮ አስታውቋል። የቢሮ ኃላፊ መልካሙ ወጻጋይ እንዳሉት ለታሪካዊ ቅርሶች ጥገና ግባት የሚያመርት የኖራፋ የኖራ ፋብሪካ ባለመኖሩ በቅርሶች ጥገና ላይ ችግሮች ይስተዋሉ ቆይተዋል። ይህን ችግር ለመቅረፍ ጥናት ሲካሄድ መቆየቱንም ማስረድተው በማዕከላዊ ጎንደር ዞን የኖራ ፋብሪካ ለመገንባት የሚያስችል ዝግጅት መጠናቀቁን አስተውቀዋል። በቀን እስከ 300 ኩንታል ኖራይ ማምረት አቅም እንደሚኖረውም ጠቁመው ይህም ቅርሶችን በተያዘላቸው ጊዜ ጠግኖ ለማጠናቀቅ ከፍተኛ ገዛ ያደርጋል ማለታቸውን። የክልሉ ኮሚዩኒኬሽን ቢሮ ዘግቧል። በሱዳን መንግስትና የሱዳን ፈጥኖ ደራሽ ኃይል መካከል ባለው ጦርነት የተባበሩት መንግስታት ድርጅት የሰብዓዊ እርዳታ ስራዎችን ለማከናወን መቸገሩን ገለጸ። ፈጥኖ ደራሹ ከሰሞኑ በሰው አልባ አውሮፕላን እያደረገ ያለው ድብደባ የሰብዓዊ እርዳታ የማድረስ ስራውን እንዳስተጓጎለም ሱዳን ትሪቡን ገልጿል። የሰብዓዊ ጉዳዮች ዋና ጸሐፊ ቶም ፍሌቸር የእርዳታ ማቅረቢያ ወሳኝ ማዕከል በሆነችው በፖርት ሱዳን ውስጥ የተካሄደው ድብደባ እንደሚያሳስባቸው ገልጸዋል። የፖርት ሱዳን በድሮን መመታትን ተከትሎም የተባበሩት መንግስታት የሰብአዊ አየር አገልግሎት ወደ ፖርት ሱዳን የሚደረጉ በረራዎች ከሚያዝያ 26 ጀምሮ መቋረጣቸውም ተዘግቧል። ፓኪስታን የአየር ክልሏን አልፎ የገቡ እስራኤል ሰራሽ 25 ድሮኖችን መታመጣሏ አሏ ተገለጸ። የፓኪስታን ወታደራዊ ሰራዊት የህዝብ ግንኙነት ዋና ዳይሬክተር ሌትናንት ጄኔራል አህመድ ሸሪፍ ቻውድሪ በሰጡት መግለጫ ወደ 19 የከተማ ማዕከላትና አካባቢዎች የተላኩ ድሮኖች ወድመዋል ብለዋል። አክለውም የህንድ ወታደራዊ ጥቃት ንጹሐን በሚኖሩበት አካባቢ የተደረገ ዓለም አቀፍ ህጎችን የጣሰ ነው ሲሉ ከሰዋል። አሜሪካ ህንድና ፓኪስታን መፍትሄ ላይ ያተኩረው እንዲሰሩ በመጠየቅ ሌሎች ሀገራት ውጥረቶችን እንዲቀንሱ ቢጠይቅም ሁለቱ የኒክሌር ቦምብ ታጣቂ ሀገራት መካከል የተፈጠረው ከባድ ውጥረት አሁንም ድረስ ሊረግብ አልቻለም።